ጠቅላይ ሚኒስትር ዶክተር አብይ አህመድ የገጠር ኮሪደር እውን እንዲሆን ጥሪ ሲያቀርቡ የገጠሩ ነዋሪ የዘመነ ኑሮ እንዲኖረው፣ ክብር ያለው ህይወት እንዲመራ፣ የተሻለ ቤተሰብ አኗኗርም እንዲፈጥር ታስቦ ነው። ግቡ ደግሞ የሰብአዊ ልዕልናን ማረጋገጫ ሀሳቤን የያዘ ነው። የገጠር ኮሪደር ማለት የእያንዳንዱን አርሶ አደር ቤት አኗኗር ዜ መቀየር ማለት ነው። አርሶ አደር ከጓሮ እንሰት ካለ፣ ከጓሮ ሽንኩርት ቃሪያ ካለ ከጓሮ ዶሮ ካለ ሁለት ሶስት የሚታለቡ ላሞች ካሉ ሀብታም ነው። ይህ ሀብታም ግን ለሀብታም የተገባ ኑሮ እንዲኖር መንገድ ዳር ቤቱን እንዳያደርግ ከመንገድ ገባ ብሎ ቤቱን እንዲሰራ በጉዳዩ ያናገርናቸው ምሁራን ሂደቱ ቀድሞ መጀመር የነበረበት መሆኑን ያነሳሉ። ምክንያቱም በገጠር ማህበረሰብ አሁንም የዘመነ አኗኗርና ክብር ያለው ሕይወት መምራት የተለመደ ባለመሆኑ ነው። ምሁራኑ በምልከታቸው የታዘቡት የገጠሩ ነዋሪ ዋነኛው የጤና ጠንቅ የአኗኗር ዘዬው አለመዘመኑ ነው። ሰውና እንስሳ አብረው፣ በዚህ አካባቢ ላይ በከፍተኛ ደረጃ የከብት እርባት አለ፣ ጎን የሚኖረው እና እንደምታውቀው እንደዛ ጤንነትን ለመጠበቅ በጣም አስቸጋሪ ነው። ሁለተኛ የቤቱ መስኮት የሌላቸው በቃ የተጎሳቆሉ ቤቶች አሉ የድሃ ድሃ የሚባሉ። እነዛን መለወጥና አትሊስት ቤታቸውን ማደስ አላማው የመጨረሻ ግባቸው የሕብረተሰባችን ኑሮ ማሻሻል ነው። ምቹ ሁኔታ ላይ ክብር ባለው መልኩ መኖር ይህ እንዲቀየር ጠቅላይ ሚኒስትሩ ያስጀመሩት መበረታታት ያለበት ነው ይሉታል ምሁራኑ። የገጠር ኮሪደሩ በስፋት መሰራቱ ሰው በአቅሙ የተሻለ ህይወትን እንዲመራ የሚያስችል ነው። ምናልባትም በገጠር አኗኗሩ የተሻለና የተሻገረ ባለመሆኑ ምቹ ኑሮና ስራን ለማግኘት ከተማ በመመረጡ ወደ ከተማ መፍለስን አበራግቷል። ከተማ ላይ የፈለሱትም ስራ አጥነቱ በርክቶባቸው ከገጠር የሸሹበትን ክብር ያለው ኑሮ በማጣት ተስፋ ቢስ ሊሆኑ የሚችሉበት ነው። አስፈላጊ የሆኑ ግባቶችን በአንድ አካባቢ በአንድ ማንደር ተደራጅቶ እንዲያገኙ የሚያደርግ ከመሆኑ አንፃር አርሶ አደሩ ትኩረቱን ወደ ግብርና ወደ ማምረት ያለ ስጋት እንዲያደርግ እንዲሁም ይሄ ወደ ከተማ የሚፈልሶን የሰው ኃይል እዚሁ አስቀርና ውጤታማ በሆነ መልኩ እንዲማርም እንዲሰራም እድል የሚፈጥር ስለሆነ የኮሪደር ልማቱ ሰፊ ጠቀሜታ አለው። በገጠር የከበረ ኑሮን እንዲመሩ በማስቻል ወደ ከተማ መፍለስን ማስቀሪያው ገጠር ኮሪደርን ማጠናከሩ አይነተኛ አማራጭ ነው። በከተማ የሚገኙ መሰረታዊ አገልግሎቶችን የሚያሟላ በመሆኑ አምራች ኃይልን በገጠር ያቆያል። ስራ ፍለጋ ከተማ የሚኳትነው ተረጋግቶ ሙሉ አቅሙን ለትርፍ ምርት ያውላል። የገጠር ኮሪደሩ የስራ ትጋትን ጨምሮ በተገኘው ትርፍ ምርት ከተማንም የበለጠ ለመደገፍ የሚያስችል ይሆናል። ቀድመንም መጀመር የነበረብን ስራ ነው። ምርት የሚያመር በት ቦታ አለ። የምርት ማምረት ዋናውን አባወራ ብቻ የሚደግፍ ሳይሆን በስሩ ያሉትም እንዲንቀሳቀሱበት የሚያደርግ ነው እና ስራ እንዲኖራቸው የሚያደርግ ነው። ያ ጥሩ ኑሮ ፍለጋ ወደ ከተማ ይፈልስ የነበረውን ማህበረሰብ እዛው ባለበት መያዝ የሚል የተረጋጋ ትርፍ ለማምረት የሚተጋና የተሻለ ፍለጋ ከተማን የማያማትር የገጠር ነዋሪን ለመፍጠር የገጠር ኮሪደሩ ላይ ይበልጥ መስራት ይገባል። ውጤቱ ገጠርን አሻግሮ ከተማን የሚያደምቅ ስለሚሆን ነው። የገጠር ኮሪደሩ ስራ ከመንግስት ባሻገር ሌሎች ከገጠር ግብአት የሚያገኙ ከግል እስከ ኢንዱስትሪዎች ይህንን ስራ እሁን ማድረግ ለራሳቸው ፋይዳው የበዛ ነው። ዩኒቨርሲቲዎች ተሳትፎ አድርገው አርሶ አደሩ በጥናት በምርምር በመወያየት እንዲያገሉበት ማድረግ ይጠበቅባቸዋል። በተመሳሳይ ደግሞ ካምፓኒዎች፣ ኢንዳስትሪዎች አርሶአደሩን በበቂ ሁኔታ ካልደገፉትና ግብርናው ለኢንዳስትሪ በቂ ግብዓት የማያቀርብ ከሆነ አሁንም የኢንዳስትሪ ግብዓት ለማግኘት በውጭ ጥገኛ ትሆናለ ማለት ነው። ስለዚህ አርሶአደሩን ስትደግፍ የዶላር ችግርንም አብረ ትፈታለ ግብዓትንም በቀላል መንገድ ታገኛለ። የገጠሩ ማህበረሰብ የኑሮ ዘይ መሻሻል የኢትዮጵያን ኢኮኖሚ የሚሰራ የእድገት ህልሙንም የሚያሳካ በመሆኑ የአንድ ሰሞን ዘመቻ ብቻ ሆኖ መታለፍ የሌለበት ነው። ማህበረሰቡ ማዋጣት ያለበት እኔ ከጉልበት ጀምሮ ማዋጣት ያለበትን አዋጥቶ ይህን ስራ መደገፍ መቻል አለበት ብዬ አስባለሁ። አካባቢ ላይ ያለው አስተዳደርም ለዚህ ስራ የሚሆኑ ማንኛውንም ቁሳቁሶች ማበርከት መቻል አለብን። ከፍተኛ አመራሮችም ጋር ስንሄድ ቁርጠኝነቱ ሊኖር ይገባል። እስከ መጨረሻው ገፍቶበት ሄደው ቁርጠኛ ሆኖ ለዚህ ተፈጻሚነት መስራት አለበት። የጋራ ትብብር ገጠሩንና ከተማውን ኑሮ አሻሽሎ ዛሬን የዋጀ ነገን የተሻለ የሚሰራ ማህበረሰብን ይፈጥራል።